አንድ ሰው በቀድር አመነ፣ በቃ አንተ በቀድር አምናሃል የሚባለው ምን ነገር እንዴት አብጎ ሲያመን? ዑለማኡል አቂዳ የአቂዳ ሊቃውንቶች የቀዳወል ቀድር መራቲቦች ደረጃዎች ብለው ሲገልጹ፣ አራቱን ነው በአብዛኛው የሚጠቅሱት። አራቱን አምኖ ግለሰቡ ከተቀበለ በቀዳወል ቀድር አምኗል ይላሉ። ማናቸው እነዚህ መራቲቦች ወይም የቀዳወል ቀድር ደረጃ ሲባል፣ አንደኛ መርተበቱ ልዕልም ነው። በአላህ ሁሉን አዋቂነት እናምናለን። ፈጣሪ አምላካችን አላህ ከዚህ በፊት ተፈጽሞ ያለፉ ፓስት የሆኑ ነገሮችን ሁሉ ያውቃል። ገና ወደፊት ያልተፈጸሙ ሊመጡ ያሉ የሚሆኑ ነገሮችን ሁሉ ፊዩቸሩንም አላህ ያውቃል። በአሁን ሰዓት እየተፈጸሙ ያሉ ፕሬዘንት የሆኑ የራቁ ነገሮችንም አላህ ያውቃል። ፈጽሞ የማይሆኑ ነገሮች ሊሆኑ የማይችሉ እንኳን የመሆን እድል ቢሰጣቸው ምን ሊሆኑ እንደሚችሉ ያውቃል። አላህ በእውቀቱ ምንድነው ምሉ የሆነ ጌታ ነው። ስለዚህ አላህ ሁሉን ነገር አስቀድሞ አውቆታል ብሎ ማመን ይገባናል። በቁርአን ላይ በብዙ ስፍራዎች ስለ አላህ ሁሉን አዋቂነት ይናገራል። ስለዚህ የመጀመሪያው ቀዳወልቀጥር ክፍል በአላህ ሁሉን አዋቂነት ማመን ነው። እኛ አንድ ነገር ሲከሰት እውን ሲሆን ድንገተኛ የሚሆንብን ስለ ጉዳዩ ቅድሚያ እውቀት የለንም። ያላሰብነው ያልጠበቅነው የምንለው ለዛ ነው። አላህ ዘንድ ግን በድንገት ሳያስበው የሚባል ነገር የለም። አለማትን ከመፍጠሩ በፊት እስከ አለም ፍጻሜ ከቅያማ ቀን በኋላም ስለሚከናወኑ ነገሮች ሁሉ አላህ በእውቀቱ ሙሉ የሆነ ጌታ ነው፣ ሁሉን አውቆታል ብለን እናምናለን ሁለተኛው ደረጃ ደግሞ ምንድነው? የታወቁ ነገሮች ሁሉ በዚህ ዓለም ላይ የሚከናወኑ የሚከሰቱ ነገሮች ኸይርም ይሁን ሸር አስቀድመው ተጽፈዋል። ለውሃል መሐፉዝ ላይ በውሳኔ ደረጃ ተቀምጧል ብሎ ማመን ያስፈልጋል። በተጻፈ ነገር እናምናለን። በተለይ የታወቀም የተጻፈ የሚለው በብዙ የቁርአን ክፍል ውስጥ አንድ ላይ ይመጣሉ። ለምሳሌ ከነዚህ መካከል ሱረቱ ላናዓም ማዕራፍ 6 ቁጥር 59ን ብንመለከት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዒንደሁ መፋቲሑል ገይብ

ይሄ የሚያሳየን ምንድ ነው? ሁሉ ነገር ቀድሞ ታውቋል፣ እንደምንለው ሁላ አላህ ዘንድም ተወስኖ ተቀምጧል፣ ተጽፏል ነው የምንለው። በሶስተኛ ደረጃ ደግሞ መርተበቱል መሽአህ ይባላል። በአላህ ፍቃድ እናምናለን። በዚህ ዓለም ላይ የሚሆኑ ነገሮች ሁሉ ያለ አላህ ፍቃድ፣ ያለሱ ይሁንታ በፍጹም ሊሆኑ አይችሉም። ከአላህ ቁጥጥር ከሱ ግዛትና ፍቃድ ውጪ በሆነ መልኩ ማንም እንቅስቃሴን ማድረግ አይችልም። እያንዳንዱ እንቅስቃሴያችን ምንም ነፃ ምርጫ ቢሰጠንም ፍቃድ ቢኖረንም በጌታ አላህ ይሁን ባይነትና በሱ ፈቃጅነት ነው ዓለም ላይ ማንኛውም ክንዋኔም ይከናወነው። እኛ ፍቃድ ስላለን ከአላህ ፍቃድ መውጣት እንችላለን ማለት አይደለም።

አጠቃላይ አላህ የሁሉም ነገር ፈጣሪ ነው፣ አስገኝ ነው። አላሁ ኻሊቁ ኩሊ ሸይ እንደሚለው አላህ የሁሉ ነገር ብቸኛ ፈጣሪ ነው። ከሱ ውጭ ያለው ሁሉ ምንድን ነው? ፍጥረትና ግኘት ነው። አላህ ብቻውን ነው አለማትን ሁሉ ነገሩን የፈጠረ። እነዚህን አራት ነገሮች ያመነ ሙስሊም በቀዳወል ቀደር አምኗል ይባላል። አንደኛ ሁሉ ነገር አላህ ዘንድ የታወቀ ነው ብሎ ካመነ፣ በለውሃል መሕፉዝም ተወስኖ የተጻፈ ነው ብሎ ከተቀበለ፣ የሚሆን ነገር በጠቅላላ በአላህ ፍቃድና ይሁንታ ስር ሆኖ ነው የሚሆነው፣ ያለሱ ቁጥጥር፣ ያለሱ ስልጣን ከስልጣኑና ከቁጥጥሩ ውጭ በሆነ መልኩ ሊከናወን የሚችል ምንም ነገር የለም ብሎ ከተቀበለ፣ አላህ የሁሉ ነገር ፈጣሪና አስገኝ ጌታ መሆኑን ካመነ ቀዳወል ቀድርን አምኖ ተቀበሏል። የቀዳወል ቀድር መራቲቦቹ በእነዚህ አራት ነገር ላይ ነው እና የሚዞረው ማለት ነው።